ውስጥ ማን እንዳስገባለት፣ ፕሊስ እባክህ እንድታረጋግጥልኝ ነበር። ችግር የለውም። ዛሬ ያለሁበት ቦታ ምቹ ስላልሆነ ነገ በጠዋት ማን ትራንስፈር እንዳደረገለት አሳውቃለሁ። በቃ በጣም አመሰግናለሁ። ቴንኪ በጣም ። አሁን ይቅርብ እያለሁ ቴንኪ። ሻሸመኔ ምን ሊሰራ ሄዶ ነው? አላውቅም፣ ግን ያው አልፎ አልፎ ሻሸመኔ ይሄዳል። ጥሩ ነው። ስለ ብሩክ ምንም ብሎ አያውቅም

ነው ጓር ሲከተኝ አቋርጫ ነቃው ባይ ተመልሰሽ ተኝና የጀመርሽን መጨረስ አለብሽ። መድብል ብሩኬን ለመፈለግ ያልሄደበት የለም። በስልክም በተለያዩ አቅጣጫ እየደዋወለም እየጠየቀ ነው። ዛሬ ላይ ፖሊስ ጣቢያ በመደወልም የሚያውቀው የቀድሞ ጓደኛውን እንዳገኘው ና ይህ ጓደኛው ደግሞ በብሩኬ ዙሪያ ማጣራት እንዳለበትም ነግሮታል። ታዲያ በተለያየ አካውንቶች ገንዘብ እንደገባለትና ምናልባትም ይህ ገንዘብ በሕገ ወጥ መንገድ የመጣ ሊሆን ይችላል። ልጁን ለማሳከም የማይሰራው ስራ አልነበረም። ቤቱ አልተሸጠም። ይህ ገንዘብ ከምን መጣ የሚለው አጠያያቂ ነገር ሆኖበታል። በስከ መጨረሻ ማጣራልኝ የተባለው ሰው በሕገ ወጥ መንገድ የገንዘብ ዝውውር ከሚያደርግ ሰው ጋራ ብሩኬ ንክኪ እንዳለውም አውቋል። ከዚህ ሰው ጋራ እንዴት ሊገናኝ ቻለ? በጣም ከባድ ሰው ጋራ ነው የተገናኘው። አይ ወንድሜ፣ እያለ ለከፍተኛ ጭንቀት ተዳርጓል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 75 ምን አዲስ ትዕይንት አለ፣ አብረን የምንመለከት ይሆናል። በባለፈው ክፍል ማህሌት ዝና ሰክሮ አብራው እንድታድር ጠይቋት ነበረ። ሆኖም ይህ አጋጣሚ በጣም ጥሩ እንደሆነላትም ማህሌት እየገለጸች ነው። ኤፍራታ ከዝና የምታያቸውን መረጃዎች አስተላልፊልኝ ብላ በጠየቀቻት መሰረት ስልኩን ለመንጠቅ ወደ ኪሱም አምርታለች። ዝና ግን ወዲያውኑ አይኖችን ብልጭ ያደርጋል። ታዲያ በእንቅልፍና በስካር መካከል የነበረው ዝናም እንዴት ከአጠገቤ ልትመቻልሽ ጭራሽ በስካር አደንዝዘሽ ከእኔ ጋር ለመተኛት እንዴት ታስቢያለሽ? በማለት ከጎኑ ልትተኛ እንደፈለገችና ትኩረቱን እዛ ላይ እንዳደረገ ስልኩን በጭራሽ እንደወሰደችበት አላወቅም ነበረ። ሆኖም ተነሽ ና ከመሬት ትተኛለች በማለት መሬት ላይ እንድትተኛ ይጠይቃታል። ችግር የለውም እኔ ወደዚህ በኩል ዘወር ብዬ ተኛለሁ፣ ካጠገባ አልደርስም። ሴራሚኩ በጣም ይቀዘቅዘኛል በማለትም ከጎኑ ትተኛለች። በማለዳ ተነስቶ እንዴት እዚህ ታሳድርኛለች እያለም ይጨወባታል። እሷ አንተ ኮነህ እዚህ እንድናድር ፈቃደኛ ሆነህ አብረህ ይዘኝ መጣኸው በማለትም ነገረችው። እድብልም ወንድሙ ወጥቶ ስለቀረበት በጣም ተጨናንቋል። ሆኖም አንድ ነገር ሆኖ ነው እንጂ እንዴት እንደዋዛ እንዲሁ እንደወጣ ይቀራል በማለት ለዳጣ እየነገራት ነበረ። አነጋገሩ ታዲያ ኮስተር እያለና እንዲሁም ወንድሙ ስለቀረበት በቁጭት በተሞላበት መልኩ ነበር ሲገልጽላት የነበረው። ይህንን የሰማችው ዳጣ በጣም ኃይለኛ ትመስላለህ ታስፈራለህ እያለች እያለችም ገለጸችለት። ሆኖም አዎ በጣም አስፈራለውኝ በመልካም ለቀረበ ደግሞ የዋህና ትሁት ነኝ፣ እኔን ለማጥቃት የመጣ ግን እያልቅለታል እያለ ምን ያህል ኮስታራና ጎበዝ እንደሆነም እየገለጸ ነበረ። በሌላ በኩል ሞገሴ አሁን ከሉላ ጋር እጅግ ደስ የሚል ጊዜ እያሳለፉ ነው። ወደ መዝናኛ ቦታዎች እየወሰደም እያዝናናት ነው። ይህን የመሰለ ውበት ለዘመናት ቤት ውስጥ ቀብሮት ቀረ። አይዝና ያልታደለው ለምን ይዞሽ ወደ ውጪ አልተዝናናም በማለት እየጠየቃት ነበረ። ሎላም አንተስ ቢሆን እኮ ምንም ከሱ የተለየ ያደረክልኝ ነገር የለም አንድ ክፍል አይደል እንዴ ዘግተህ የምታውለኝ በማለትም ነገረችው። ሞገሴም ዝናን በመፍራት እንደሆነ እንጂ ከእሷ ጋራ ብዙ የተለያዩ ቦታዎች ቢያዝናናት ደስታው ለሱም ጭምር እንደሆነ እየገለጸላት ነበረ። ዛሬ ግን በምን አይነት ድፍረት ነው ወደዚህ ያመጣኸኝ? አለችው። ሞገሴም ከዚህ በኋላማ ተያይዘን ወደ ተለያዩ ቦታዎች እየወጣን አዝናናሻለውኝ ምንም ነገር እንዳታስቢ በማለትም ቃል ገብቶላታል። ዳጣም እንዲሁ በጣም ደስ ብሏታል አንድ ላይ በመሆናቸው ምክንያት። ነገር ግን የብሩኬ ወጥተው መቅረት አሳሳቢ ደረጃ ላይ አድርሷቸዋል። ታዲያ እኔም ቢሆን እፈልገዋለሁ በማለት አሁንም ወገሴ ብሩኬ ሊፈልገው እንደሚችልም እየተናገረ ነበረ። አንተማ ዝናን እየፈራህ አይደለም ምንም፣ እኮ በነጻነት እየተንቀሳቀስክ አይደለም። ስለዚህ እንዴት እሱን ልትፈልግ ትችላለህ? በማለትም ነገረችው። እንግዲህ የመጣው ይምጣ፣ ዛሬ ላይ እንኳን ዝናን አልፈራውም በማለት እየገለጸላት ነበረ ማህሌትም ከዝና ጋር ብታድርም ያሰበችውን ማድረግ እንዳልቻለች እንዲሁም መረጃዎችን ለመውሰድ አስባ ወዲያውኑ ተኛበት እየነቃ እንዳስቸገራትም ለኤፍራታ እየነገረቻት ነበረ። እንዴት እንቅልፍ ወስዶት ሳለ እነዚህ መረጃዎችን ፈጠን ብለሻት ልክልኝም ነበር? በማለት ኤፍራታም እየጠየቀቻት ነበር። በፍጹም ዝናን በዚህ አይነት መንገድ ማሞኘት አይቻልም፣ ሰክሮም እንኳና በፍጹም ህሊናውን አልሳተም ነበረና ምንም ነገር ማድረግ አልቻልኩም እያለችም ለኤፍራታ እየነገረቻት ነው። እንግዲህ ይህንን ተከትሎ መድብል ስልክ በመደወል ምን አዲስ ነገር አለ በማለት ኤፍራታን ጠይቋታል። እሷም እስኪ ኳላ ደውልልሃለሁ በማለት በተነጋገረችው መሰረት ኤፍራታ ሁኔታዎችን በማመቻቸት እያንዳንዱ መረጃዎች መድብል እንዲሰማ አድርጋም ስልክ ደውላለች። ማለትም ቴክስት ጽፋለት ነበረ ለመድብል አሁኑን ደውልልኝ በማለትም መድብልም መጽሐፍ እያነበበ ነበርና መጽሐፉን ቁጭ በማድረግም ለፍራታ ስልክ ይደውላል። እሷም ሳይለንት ሙድ አስቀምጣ እያንዳንዱ የማህሌት ወሬዎችን ለመድብል እያሰማቸው ነው። ከብሩኬ ምን አዲስ መረጃ እንዳለና የት እንደሄደ የምታውቀው ነገር ካላትም እየጠየቀቻት ነበር። ምን ነው ፖሊሳዊ ጥያቄ ሆነብኝ እኮ ለምንድነው በዚህ ልክ ግን የምታጣሪኝ? እያለችም ማህሌት ምንም እንኳን ስልክ እየቀዳቻት እንደሆነ ባትጠራጠርም የምታውቃቸውን በሙሉ ግን ለፍራታ ነግራታለች። ብሩኬ ወደ ሻሸመኔ ሳይሄድ አይቀርም ብሎኛል ዝና በማለትም ነግራታለች። ያ አሁን ላይ ዝና ያላትን በሙሉ መፈጸም እንደምትፈልግም እያንዳንዱ መረጃዎች ስትናገር መድብልም ሁሉንም ይሰማት ነበር። ድብልም ስለ ብሩኬ የሚፈልጋቸውን መረጃዎች ማግኘት ስላልቻለ ለሚያውቀው ማለትም ፖሊስ ጣቢያ እየታረመ ሳለ ጓደኛው ወይም ወዳጁ ለነበረ ሰው ስልክ በመደወል እባክህን ወንድሜ ከጠፋ ሰንበት በት ብሏል። ምናልባትም በአካውንቱ ብዙ ገንዘቦች እንደገቡ ተመልክቻለሁ። ቤቱንም አልሸጠውም። ልጁን ለማሳከም ሲል የተለያዩ ወንጀሎች ሊሰራ ይችላል እና አጣራልኝ በማለትም አካውንት ቁጥሩን ልኮለታል። ይህ ሰውም ለጥያቄው ሊተባበረው እንደሚችልም ቃል ገብቶ ስልኩን ዘግቶታል በሌላ በኩል አሁን አባቱን ተክቶ ለምሳሌ ፍቅር እየሰጣት ነው ትምህርት ቤት ውላ ስትመጣ አንዳንድ የቤት ስራዎች መስራት እንዳለበትም እየነገረችው ነው እኔ ያንቺን የቤት ስራ አልሰራም እያለ በጣም በሚያስገርም ሁኔታ እየተንከባከባት ነው። ሆኖም ምሳሌ ከምታውቃቸው አንዳንድ ሙያዎች መካከል እንድታቀርብለትም ጠይቋታል። ከእነዚህ ሙያዎች መካከል ቲያትር አቅርብልኝ በማለትም እንድትጋብዘው አድርጓታል። ያ የዚህን ቲያትር ቅኝት ምሳሌ በደንብ ሳትተርከው ብትቀር እንኳን እሱ በደንብ ሲያስተምራት ነበረ። ሞገሴም ከዚህ በኋላ ልጅ ሞለድ ይኖርብናል በማለት የሉላን ፍቃድ እየጠየቀ ነው። በእርግጥ ይህ ፍላጎት የሉላም ጭምር እንደሆነ ገልጻለታለች። ነገር ግን ትፈራኛለህ በማለት ነበር የገለፀችለት። ድርችሽ ሳይሆን ያንቺን ፍቃድ ስለምፈልግ ነው በማለትም ተገላልጸዋል። እንግዲህ ሁለታቸውም ደስ በሚል ፍቅር እየተሽኮረመሙ ይገኛሉ። ኤፍራታም በሚያስገርም ሁኔታ እንግዲህ ስልኩን ከፍታ ለመድበል እያስደመጠችና ቤቱን ሳይሸጥ ምሳሌን ማሳከም እንዴት እንደቻለ አትነግርኝም? የሜ ጠያቄም ጠይቃታለች። ከዚህ በኋላ ዝና የሚለኝን ብቻ ነው እንጂ መፈጸም ያለብኝ አንቺ ያልሽኝን አልመልስም በማለት አልመለሰችላትም። ማለት እንግዲህ እህቷ አንድ ባንድ የተናገረችውን ነገር አሳልፋ ለመድብል ከሰጠችባት በኋላ ግን በህልማ የሆነ ነገር አሳይቷታል። ማለትም የሆነ ጉሬ ውስጥ ስገባ ተመልክቻለሁ። ምናልባትም ዝና አሳልፎ ሊሰጠኝ ይሆናል የሚል ፍራቻ ውስጥ እንደገባችም ለኤፍራታ የገለጸችላት ነው። ኤፍራታም ይህ ህልም ሳይሆን ቅዠት ይሆናል፣ በጭራሽ አትፍሪ በማለት እያበረታታች ትገኛለች። ነገር ግን ከአጠገቧ ሁና መረጃዎችን አሳልፋ በመስጠት ማህሌትን ጉድ ልሰራት የተሰለፈችው ኤፍራታም አሁን እየከዳቻት መጥታለች። ታዲያ ኤፍራታም መጨረሻው ምን ሆነ በማለት የማህሌትን ህልም ለማወቅ ፈልጋ ነበረ። አይ አልጨረስኩትም፣ ጉሬ ልገባ ስል ነው ያቋረጥኩት በማለትም ነግራታለች። እንግዲያውስ የጀመርሽውን ህልም መጨረስ ይኖርብሻል፣ ተመልሰች ተኝ እያለች እያሾፈችባት ነው። እስከ መጨረሻ መድብልም ሁኔታዎችን እንዲያጣራ የላከው ሰውም እያንዳንዱ መረጃዎችን አጣርቶ ነግሮታል። ብሩኬ ከአንድ ህገ ወጥ ከሚሰራ ሰው ጋር ትውውቅ እንዳለውና ከዚህ ሰውም ገንዘብ እንደገባለት መረጃዎችን አንድ ባንድ ለመድብል ነግሮታል ይህ መረጃ ግን መድብልን በጣም አስደንግጦታል ምክንያቱም ብሩኬ ከዚህ ሰው ጋር ንክኪ ካለው በቀጥታ እጁ ወንጀል እንዳለበትም ያመላክታል የሚል ፍርሃት ውስጥ እንደገባም ያመላክታል። ታዲያ ብሩኬ ምን በልቶት ይሆን ይኸው ከጠፋ ብዙ ቀናቶች ተቆጠሩ ቤተሰቦቹም በብሩኬ መጥፋት በጣም እየተመሰለሰሉና እየተጨናነቁ ነው። ምናልባትም በህገ ወጥ ስራ እጁ ኖሮበት ከዛም ወደ እስር ቤት አምርቶ ይሆን? ምንም የሚታወቅ ነገር የለም። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? እንግዲህ ብሩኬ ተመልሶ ወደ ቤቱ ይመጣል ወይስ ደግሞ እንደተባለው በወንጀል ተጠርጥሮ እስር ቤት ገብቶ ይሆን? አብረን የምንመለከተው ይሆናል። ለዛሬ ምሳሌ ድራማ ክፍል 75 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።